የምትገኝ ባለሙሉ ተስፋ ነኝ። እንግዲህ በውሸት ዜና ሞታለች ብሎ እያወራ ነበረ። እንግዲህ እሷም እንዳለች ዶክተሯ ተናግራለች። በራሷ እጅ ራሷን ልታጠፋ ማህሌት እጇን ቆርጣ ነበረ። አሁን ጥሩ ላይ እንዳለችም ተናግራለች ማለት ነው ዶክተር የተባለችው ጉድ። እኔ ግን አንዳንድ ሰው ማሰቤው ብር ካገኘ በቃ ማሰቤውም እንትኑ አብሮ ይደፈናል እንዴ? ሰው ይህ ሁሉ ብር ሲገባለት ምንድን ነው ችግሩ? ከየት መጣ? እንዴት የሁሉ ብር ብሎ መጠየቅ የለም። ያው እንግዲህ ታውቃላችሁ፣ በኢትዮጵያ ኑሮ ውድነት ብዛት ሰው ጭንቅላቱን አዙሮታል። ይህ ሁሉ ብር ሲያስገባለት በቃ እኔ ባለ ሀብት ሆንኩ ብላ ምስኪን፣ በጀርባ ደግሞ ሌላ ሌላ ነገር ይዞባት ነው የመጣው። እንግዲህ በምን አይነት ሁኔታ እንዳለ አይታችኋል። ምስኪን በጣም የሚያሳዝን የሆነት። የአልጋ ቁራኛ አድርጎታል። እንግዲህ ዋናው መገኘቱ ነው። ይድናል ይድናል። ዋናው ከምንም በላይ በህይወት መገኘት ራሱ ትልቅ ነገር ነው። እግዚአብሔር ይመስገን ስለሁሉም ነገር። እንደሱ እሱ አረመኔነት ቢሆን እኔ በጣም የሚገርመኝ ነገር አሁን ይሄ ሰውዬ መስፍን የተባለ ሰውዬ እሱ በምንም በምንም እንትን ሊያዝ አልተቻለም እስካሁን ድረስ ከገባበት እየገባ በሱ ዙሪያ የሚቀጥራቸው ሰዎች እየተገኙ ነው። ግን ይሄ ሰውዬ ለመያዝ በጣም ምን እንጃ። እውነት በመሬት ውስጥ ነው እን እንደ መንፈስ ነው እንዴ ሰውየው? ቆይ ስማ አንፈስ ቅዱስ እውነት መንፈስ ነው እንዴ ሰውየው? ምንድን ነው ቆይ፣ እሱን መያዝ እንደዚህ ይሄ ሁሉ ጉንትዬ ርቀት እየሄዱ ነው እነሱ እያያዩ ነው። እንግዲህ ብዙ ርቀት እየሄዱ ነው። ግን ይሄ መንፈስ የሆነ ሰውዬ አልያዝ ብሏል። ወይኔ የተያዘ ቀን ወይኔ የተያዘ ቀን፣ እኔ ነው ያድርገኝ። እውነት እኔ ለአንተ አዘንኩ። እኔ ነው ያድርገኝ የተያዝግ ቀን ማለት ነው። ባለፈውም እኔ ብያችኋለሁ ማህሌት አልሞተችም። እነሱ የያዙትን እንትን እንዲያቆሙ ብለው ነው እያስፈራራቸው ነው ምናምን ብዬ ቪዲዮ ሰረች የነበር ብዙዎቻችሁ አይታችሁታል። ልጅቷም አልሞተችም። ደግሞ እኔ በጣም ያናደደች ዶክተሯ ቤታቸው ውስጥ አስቀምጠው ሰው የለም ብላ የምትደርቀው ነገር አስቡ። ብር ምን ያክል የሰውን ህይወት፣ የሰው ህይወት መቀለጃ ነው። በሰው ህይወት እየቀለዱ ያሉት እነሱማ፣ እግዚአብሔር የስራቸው ይስጣቸው። ሁለተኛ ነገር ደግሞ ከእትኗ ጋር እንኳን ከባለቤቷ ጋር ሳትን መካከል የዚህ ጉዳይ ወንጀል ውስጥ ገብታ ገና የችግራችንን ለማራገፍ ብዬ ነው ትላለች። አፏን ሞልታ እኳን ትንሽ አታፍርም። ዶክተር የተባለችው ጉድ ማለት ነው። እንዴት እንዴት ነው ሰው እንዴት ነው የሚያስበው? በቃ ኢትዮጵያ ውስጥ የሰው ህይወት እንደዚህ እርካሽ ሆነ። አቤቱ ጌታ ሆ አንተ ድረስልን። ህይወት እንደዚህ መቀለጃ ሆነች። በቃ ብር ብቻ ሆነ። የመስፍን ብር ተበትኖ አልቅም። ይሄ የእሱ ብር አይደለም፣ የማህሌት እና የናቲ ብር ነው ሲጀመር። እሱም እንደዚህ የሚያሰቃያቸው የሁሉ ስቃይ የሚያሰቃያቸው የእነሱን ንብረት ለመውረስ ነው። ግን ጀግናዎቹ በምን ሁኔታ እንደገቡበት ከገባበት ይሄንን ጉድማ እንደወረት ይሄማ ህጉ እንትን ማግኘት አለበት፣ ቅጣቱን ማግኘት አለበት። ስንቱን ምስኪን በሱ ዙሪያ እፍረት የተባለ ነገር እኳን የለውም። ትንሽ እኳን አያፍርም። ትንሽ ትንሽ ራሱ የእውነት እስማ አንፈስ ቅዱስ እኔ በህይወቴ እስካሁን ድረስ አይቻለሁ፣ እንደ መስፍን አይነት መንፈስ የሆነ ሰውዬ አላየሁም። የእውነት መያዙ ለማይቀር ነገር አደከማቸው ሁለተኛ ነገር ደግሞ ማህሌትን አሰቃያት። እንግዲህ ማህሌት ራሷን ልታጠፋበት ዋናው እንትን የእሱ ሲያስጨንቃት ሊሆን ይችላል። እንግዲህ ከጠፉ ታውቃላችሁ በጣም ቆይተዋል። አንድ ቤት ውስጥ ተዘግቶባቸው፣ ለሰከንድ እንኳን ቤቱ ተዘግቶብን እንትን ሲል እንዴት እንደሚጨንቅ ተናቀዋለን፣ አይደለም ለረጅም ጊዜ በር ተዘግቶብን ይቅርና ከባድ ነው። በምን አይነት ሁኔታ እያሳለፉ እንዳለ ያው መረዳት አያቅተንም፣ ግን አንዳንዴ ለበጎ ነው ብሎ ማለፍ ነው። እግዚአብሔር እንደዚህ አይነት እንትን ሲያመጣባችሁ ለበጎ ነው ነገ የተሻለ ነገር ይመጣል ብሎ ማሰብ ነው። ከባድ ነው ብቻ። በስማም፣ ግን በጣም ሁኔ ያሳዘነችኝ። ናቲ በመገኘቱ ደግሞ በጣም ደስ ብሎኛል። በያው ተጎድቶም በምንም ሁኔታም ቢሆን ያው ይድናል፣ ዋናው ህይወቱ በህይወት መገኘቱ ነው። ሌላው ደግሞ ዘላለም እና ልዑልን እውነት ቃል የለኝም። እነሱን ሳታ መሰግኑ ጀግናዎቹ ህይወታቸውን እስከ መሰዋት ድረስ አንገታቸውን የሰጡ ጀግናዎች፣ እነዚህ ቃል ራሱ የለኝም። የእውነት ረብስማ እስካሁን ድረስ ስንትንትና ያለው እኔ እንደዚህ አይነት ጀግና ለበልባሎች ለምንም ነገር የማይበገሩ ላይ ቺል አይሰጠንም። ይገርማል፣ ይገርማል፣ ይገርማል፣ ይገርማል። ኢትዮጵያ ውስጥ ምን አይነት ጉድን እንዳለ ምን አይነት ችግር እየሰማን እንዳለ። ከሐኪሙ እስከ እንትን እስከ የዛሬ ስንት ቀን ተማሪዎችን በዚህ ስራ አሰማርቶ ብር የሀገር ብር ከፍሎ በስልክ ጥሪ በተለያየ ነገር ስንት ሲል ነበር። አሁን ደግሞ በዶክተሮች ቤት ሄዶ ደግሞ ስታስጨንቀው ማለት ራሴን አጠፋለሁ ብላ እጇን ቆርጣ፣ በሱ ምክንያት ነው እንግዲህ ይህችን ዶክተር የተባለች ቤቷ ድረስ ሂዱ ወንጀል ውስጥ የከተታት። ምንም ሆነ ምንም አሁን ራሱ ቤት ውስጥ ናት እያለ ምንም አይነት ሰው የለም። ሌሊት መጥተው ስድስት ሰዓት መጥተው ወስደውታል ብለው እየዋሹ ነበረ እንደ አጋጣሚ ሆኖ ከጎረቤት ስለተነገራቸው ነው እንጂ እነሱ ተወስተዋል ብለው አሁንም እየዋሹ ነበረ፣ ዶክተር የተባሉ ሰዎች ማለት ነው። ሲቀጥል እነሱም መቀጣት አለባቸው። ብር ብር ብር፣ ምንድን ነው የሰው ህይወት እያበላሹ እነሱ የሰው ብር የሰው እንትን መገንባት አለ እንዴ? ይሄ እኮ እዚህ ጋር እኮ ህይወት እኮ ነው። እነሱ በምን አይነት ሁኔታ እንዳለ እንኳን ምንም የሚረዳ ሰው የለም። ሰው እንዴት ነው ወጣ ያለ ነገር ሲያይ ለምንድን ነው ሄደው ለፖሊስ ወይ ለሆነ የማያሳውቁት? ቤታቸው ውስጥ አምጥተው አስቀምጦ እንደዚህ ሲያሰቃያቸው እያዩ ብር ስለተከፈላቸው ብቻ ጸጥ ብለው፣ እነዚህ ራሱ መቀጣት አለባቸው የሆኑት እንደዚህማ በሰው ህይወት መቀለድ ጥሩ አይደለም። መጨረሻችሁ፣ የእነሱስ ምን ይሆን? እኔ በተለይ የናፈቀኝ የመስፍን መጨረሻ ማየት። መስፍን የተባለ ሰውዬ ተያዘ ሲባል ወይኔ ጌታ፣ ይህ ሁሉ ድካማቸው፣ እግዚአብሔር ደግሞ ይሰማል። ሊሆነት እንደሚገኝም ተስፋ አለኝ። ማንም ሰው የሰራውን ማግኘት አለበት የስራው ማግኘት አለበት መቀጣት አለበት ምንም የማያውቁት ምስኪኖች እያሰቃየ በራሳቸው ንብረት ለንብረት ብሎ ነው እንደዚህ ይህ ሁሉ ስቃይ እያደረሰባቸው ያለው ስለዚህ እሱ ራሱ መቀጣት አለበት አቤቱ ጌታ ሆይ ቅርብ ያለ እውነት ምን አይነት ጉድ ነው ኢትዮጵያ ውስጥ ግን እየሰማን ያለ ነው በየደቂቃው በየሰዓቱ በየንትኑ በዛም ስትሄዱ ችግር ነው በዛም ስትሄዱ ብር ነው ከብር ውጭ ሌላ ነገር ምንም ነገር እንትን አይሉም። በቃ ብር እና ብር ብቻ ነው የሚያሳድዱ። ልቦን አይስጠለውላችንም ምንም በማያውቁ ልጆች እያሰቃየ መጨረሻው ለሱ ደግሞ በሰማይ ቤት እግዚአብሔር ደግሞ ለሱ ምን እንደሚያዘጋጅለት ያውቃል። እሳተ ግሞራ ነው የሚገባው ሰውየው ሲጀመር የዚህ ሁሉ ኃጢአት ተሸክሞ ስንት ሰው ኃጢአት አስገባ፣ ስንት ሰው አሰቃየ። በሱ ምክንያት በመስፍን ምክንያት በብር እየተታለሉ ስንቶች እና ይህ ሰውዬ ዝም ብሎ መታለፍማ የለበት። መንፈሱ ነው አለሱ ራሱ በስመ አብ እግዚአብሔር ይገዘዛል። በገዛ ንብረቱ በገዛ እንትኑ በገዛ ኧረ ብስማ በገዛ ስጋው እንደዚህ መሰቃየት ከባድ ነው በጣም። ልቦና ይስጠን። ለማንኛውም የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ስትገቡ ሁላችሁም በላይክ ጀምሮ ቪዲዮውን ለቤት ያድስገውን አግደም ስብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን ስለምታበረታቱን፣ አበረታቱን። እንወዳችኋለን። ሰላም ፍቅር። ማህሌት ደግሞ እንደምትገኝ ተስፋ አለኝ። ናቲ ከተገኘ ማህሌትም ትገኛለች። ጠብቁ። በቅርብ ቀን ጀግናዎቹ ያመጧታል። ማህሌትንም መስፍንም ይመጣል። በየተራ ተራቸውን እየጠበቁ ነው። ለማንኛውም ሰላም ፍቅር ይብዛላችሁ። እንወዳችኋለን። ባይባይ